ራጂ አሸናፊ ይባላል። በማሳቹሴትስ ቴክኖሎጂ ኢንስቲትዩት በፊዚክስ ጽንሰ ሀሳብ ትምህርት የመጀመሪያው ጥቁር አፍሪካዊ የፒኤችዲ ተማሪ ነው። ራጂ ሰሞኑን ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት የስብሰባ ማዕከል በተካሄደው የዓለም አቀፍ የፊዚክስ ጽንሰ ሀሳብ ጉባኤ ላይ በመገኘት ያደረገው ንግግር የብዙሀን ትኩረት ስቧል። ታዲያ የራጂ ጉዞ እንዴት እንደነበር በጥቂቱ ብንቃኝ። ውልደቱ በምዕራብ ኦሮሚያ ጊዳሚ ሲሆን ትምህርቱንም እዛው በሚገኝ አዳሪ ትምህርት ቤት ጀመረ። ራጂ የስምንተኛ ክፍል ፈተና ከፍተኛ ውጤት በማስመዝገቡ የተነሳ የኦሮሚያ ልማት ማህበር አዳሪ ትምህርት ቤት የመግባት እድል አገኘ። የአሁኗ የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚያን ወቅት የኦሮሚያ ልማት ማህበር ዋና ዳይሬክተር ነበሩ። የቀድሞ የኦሮሚያ ክልል ፕሬዚዳንት አቶ አባዱላ ገመዳ ደግሞ የማህበሩ ቦርድ ሰብሳቢ ናቸው። የኦሮሚያ ልማት ማህበር ልዩ አዳሪ ትምህርት ቤት በዚያን ወቅት ወደ ስፔሻል ቦርዲንግ ስኩል የሚባለው ለኦሮሚያ የመጀመሪያው አዳሪ ትምህርት ቤት ነበር። ለመጪ ትውልድ ራይ በነበራቸው አመራሮች የተመሰረተው አዳሪ ትምህርት ቤቱ ከመላው ኦሮሚያ የተውጣጡ ተማሪዎችን በመቀበልና ለትምህርት የሚያስፈልጉትን ግብአቶች፣ የመማሪያ ቁሳቁሶች በማሟላት ተማሪዎችን ዓለም አቀፍ ተወዳዳሪ የማድረግ ህልሙን ጀመረ። በዚህም እንደ ራጂ አሸናፊ ላሉ ተማሪዎች በተፈጥሮ ሳይንስ ትምህርቶችና በሳይንስና ቴክኖሎጂ ትምህርት በዓለም አደባባይ ነጥረው እንደሚወጡ ቀድሞ የበራላቸው የዛን ጊዜው የኦሮሚያ ልማት ማህበር ዋና ዳይሬክተር የአሁኗ ከንቲባ አዳነች አቤቤ ለእነዚህ ተማሪዎች እጅግ ዘመናዊ የኮምፒውተር ቤተ ሙከራ በማስገንባት መጽሐፍ በተለየ ሁኔታ እንዲሟላላቸው ያደረጉ ሲሆን ከዚህ በተጨማሪ የሂሳብ፣ የፊዚክስ ፕሮፌሰሮችን ከውጭ ሀገር በማስመጣት ልምዳቸውን እንዲያካፍሏቸው ብሎም ከፍተኛ ተነሳሽነት እንዲፈጥሩባቸው ሲደረግ ቆይቷል። በትምህርት ቤቱ በአይነታቸው ልዩ የሆኑ የቤተ ሙከራና የኮምፒውተር ክፍሎች ተማሪዎቹ በኮምፒውተር እጥረት ምክንያት ከህልማቸው እንዳይደናቀፉ ታስበው የተገነቡ ነበር። በዚህም የኦሮሚያ ልማት ማህበር ዓላማም ግቡን ከማድረስ አልተገታም። ር ስ ስል ፒኤችዲ ፊሊክ ኤምአይቲ ተማሪ ራጃ አሸናፊ የአስረኛ ክፍል ሀገር አቀፍ ፈተናን በሁሉም የትምህርት አይነቶች ኤ በማምጣት የብዙዎችን ትኩረት በማግኘቱ ሽልማቶችን ከተለያዩ አቅጣጫዎች ጎርፈውለታል። በ2010 ዓ.ም የተሰጠውን የ12ተኛ ክፍል ሀገር አቀፍ የዩኒቨርሲቲ መግቢያ ፈተናን 647 ነጥብ በማስመዝገብም እንደ ኢትዮጵያ ሁለተኛ በመሆን አጠናቋል። በዚህም አብዛኛው ሰው ራጂ ወደ ጤናው የትምህርት ዘርፍ ይገባል ብሎ ሲጠብቅ፣ እርሱ ግን የአፕላይድ ፊዚክስ ትምህርትን በመምረጥ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲን ተቀላቀለ። አስረኛ ክፍል እስኪደርስ ድረስ ስለ ጤና ትምህርት ብቻ ያስብ እንደነበር የገለጸው ራጂ አስራ አንደኛ ክፍል ላይ ስለ ኳንተም ፊዚክስ ሲሰማ ሐሳቡ ከፊዚክስ ትምህርት ጽንሰ ሐሳብ ጋር መተሳሰሩን ይገልጻል። በአዳማ ዩኒቨርሲቲ በስልሳ የትምህርት አይነቶች ኤ ፕላስ በማምጣት የዋንጫና የሜዳሊያ ሽልማትም ተበርክቶለታል። የአዳማ ዩኒቨርስቲ የመጀመሪያው ትምህርቱንም ጨርሶ ሳይመረቅ በመሀል አሜሪካን ሀገር በሚገኘው ማሳቹሴት የቴክኖሎጂ ኢንስቲትዩት የዶክተሬት ትምህርት እድል በማግኘቱ የዶክተሬት ትምህርቱን እየተከታተለ ይገኛል። እንደ አልበርት አንስታይንና ጆን ማክስዌል ያሉትን እንደ አርአያነት የሚያነሳቸው ሰዎች መሆናቸውን ይጠቁማል። ሪሰንቲ ቦርዲንግ ስኩል አሁን ፒኤችዲ እጩነት ላይ የሚገኘው ራጂ ትምህርቱን በከፍተኛ ብቃት ከመከታተሉ በተጨማሪ የዓለም የፊዚክስ ሀሳብ ጉባኤ ላይ መሳተፍ ጀምሯል። ኒውዮርክ በተባበሩት መንግስታት ድርጅት ህንጻ ውስጥ በሳይንሱ ዘርፍ ትልቅ ስም ካላቸው ሰዎች ጋር በመቀመጥም ልምዱን እያካፈለ ይገኛል። ተማሪ ራጂ አንድ ቀን ወደ ኦሮሚያ ልማት ማህበር ተመልሼ አስተምራለሁ ብሎም ነበር።